ፍቅራችን አእምሮ እንዲደምቅ ፍቅራችን ቁም ነገሪውን ስራችን። ድብር ድብር ብሎኛል ሰው ሲል ይሰማለሁ፣ ዛሬ በተራዬ ተደብር ያለው ሰብሰብ መሰብሰብ ራስን ጠብቆ ሰው ለመኖር ተጠንቅቆ። ድካሜ ስንግባባ ነው የምንደማመጠው፣ ካልተግባባንማ ድካሙ ከንቱ ነው። ሂደት ከአንድ ጀምረን በሰባቱ ቀን ከሰኞ እስከ እሑድ ምን ሠራን ሳናቆ ዝም ብሎ አለፈ ወይ? አስታውሰን እስቲ እንወያይ። ፍቅራችን አምሮ እንዲደምቅ ፍቅራችን ቁም ነገሪውን ሥራችን ስራችን ጠቃሚና ጎጂ መለየት አለብን። የሰማነው ሁሉ መተግበር አይጠቅምን። እንዲያምር ከፈለግን ፍቅራችን መጓዝ አለብን አስተውለን እንቅፋቱን እንድናልፍ ተሻግረን። መሰረት ነውና ፍቅር ሰው በደስታ ለመኖር ዋናው ቁም ነገሩ ነው። ፍቅርን የሚያጠነክረው ለይምሰል ከሆነ ፍቅራችን ትርጉም አይኖረውም ልፋታችን። መዋደድ ካለ ከልባችን ውጤቱ ያምራል ፍቅራችን። የማይጠቅም ወሬ አእምር መጨረሻው እንዳልሰማ ሆነን ይሻላል ብናልፈው። የሚጠቅም ብቻ ለይተን መስማት ፍቅራችን ጠንክሮ ያገኛል ጽናት። መሠረት የሚሆን የሚጠቅም እንስራ ፍቅራችን አብቦ ደምቆ እንዲበራ፣ ቁም ነገር ይሁን ዋና ዓላማችን የጸና ሆኖ እንዲያምር ፍቅራችን። ድብርት ድብር ብሎኛል ሰው ሲል እሰማለሁ። ዛሬ በተራዬ ተደብር ያለው ዛሬስ ደብሮኛል። የማናገራቸው እየዘጋዋቸው ግራ ጋባዋቸው እንደዛ እንዳልሳኩ እንዳልተጫወትኩኝ ዝም ጭጫልኩኝ የሚያገኝ ሁሉ ምነካውስ ኪለኝ ድብር ብር አደረገኝ። ድንገት ሳያስበው ሰው የሚደብረው ምክንያቱ ምንድን ነው? ዝም የሚያደርገው ሳቁን የሚቀማው አፍዞ የሚያስቀረው ከራሱ ሲጋጭ ሳይስማማው ሲቀር ከውስጥና ከውጭ ወይስ ባላሰበው ነገር ሲበሳጭ፣ አረ በምን ይሁን በምን ምክንያት? አንዳንዴ ሰው የሚዘው ድብርት እኔ አላወቅኩት፣ ዋና ምክንያቱ መን ድብርቱ። ድብር ብሏችሁ እንደኔ የምታቁ ምክንያቱን ንገሩኝ እስቲ። ሰብሰብ መሰብሰብ ራስን ጠብቆ ሰው ለመኖር ተጠንቅቆ፣ ብትንትን ብሎ መባከን ጊዜም በከንቱ ማባከን፣ መሰብሰብ ሰብሰብ ማለቱ ጊዜ አይባክም በከንቱ። በቀን መሰብሰብ ይሻላል፣ ሁሉን ለመለየት ያስችላል። ከመሸ ከጨለመማ ጊዜው በጭፍን ይሆናል ጉዞው፣ ኋላ ያስከፍላል ዋጋ። በጊዜ ተሰብስቦ ያልተረጋጋ ሰብሰብ ረጋ ያለው ውጤቱ ያማረ ነው። ከመጥፎ ነገር ሰብሰብ ማለት ይጠቅማል ለመኖር በሕይወት እራሳችን ተቆጣጥረን ስንሰበሰብ ይሳካል የሕይወታችን ግብ በጊዜ መጠንቀቅ ያዋጣል ሰብሰብ ማለቱ ይጠቅማል እንዳሻ ሆኖ ኋላ ከማሰብ እራስን ጠብቆ ማለት ሰብሰብ። ድካሜ ስንግባባ ነው የምንደማመጠው። ካልተግባባንማ ድካሙ ከንቱ ነው። የምሰራ ሁሉ ላንቺ ካልገባሽ ዝንብዬ፣ ለፋውኝ ለካ ሳላቅሽ የሚገባሽ መስሎኝ። እኔ የምደክመው ለካ ዝንብዬ ነው እኔ የምጨነቀው ጥሩ የሰራውኝ እየመሰለኝ እየታየውኝ፣ ነው ለካ እንደሞኝ ዝንብዬ ስደክም ሳንተዋወቅ። ግልጽ እየፈለግኩሽ ሆነሽ ድብቅ፣ በቀጥታ መንገድ እኔ እየሄድኩኝ አንቺን እየፈለግኩ ብዙ ደከምኩኝ። ድካም ቢኖርም ልፋት ያምራል ሲኖር ውጤት። ግልጽ እየፈለግኩ ሾነሽ ድብቅ ድካሜ ልፋቴ እንዴት ይታወቅ? ምትረጂ ይመስሉኝ እኔ ደክማለሁ። ለካ ሳንግባባ ድካሜ ከንቱ ነው። እሺ እንድንግባባ በምን ላስረዳሽ? ምክሬን እንድሰሚ ድካሜን አውቀሽ ሂደት ከአንድ ጀምረን በሰባቱ ቀን ከሰኞ እስከ እሑድ ምን ሰራን ሳናቀው ዝም ብሎ አለፈ ወይ አፍታውሰን እስቲ እንወያይ። እንደ ቀልድ ሳናቀው የምናሳልፈው ቀኑን ደምረን ወር ነው የምንለው ወሩንም ቆጥረን ዓመት ምንለው። መቁጠር ብቻ ሳይሆን ስንሰራበት ነው። ቀኑን ሳናባክን ከሰራንበት ያኔ እናገኛለን ደምረን ውጤት በሳምንቱ ውስጥ የሰራንበት ማስታወሻ ያለን የምናቅበት ዝም ብሎ ካልባከነ ሰዓቱ፣ በቀኑ ይገኛል ውጤቱ። ከሳምንት እስከ ሳምንት የሰራ ነው ጠንቅቆ ማወቁ ጠቃሚ ነው። አንድ ብለን ከዛ ሳምንት ወር ሆኖ ከዛ አመት፣ እንዲህ ነው የጊዜ ሂደት። ምንም ሳናባከን እንጠቀምበት።